አሚን ቤተሰቦቻችን ሀገራችን ሁሉ እግዚአብሔር አመክ ሰላም ያደርግልን። አሚን አሚን። ስደተኞችን እናንተም እህት ወንድሞች በሰው ሀገር ያላችሁ ያለገራያ ያሰባሁ አሳላችሁ። አሚን አሚን አሚን። ስለ እናንተ አሚን ብያለሁ። እቤትእንካ እና ቤተሰቦቼ የሆነ ቀን እንደዚህ አባናኔ ይገባሽ ይባባል፣ የምን ገባ ነው ከክርስቲያን አይደለም ምናምን ብላችኛል። ተራቶቼ እንግዲህ ተራቶቼን ወደ ቡና ደርሰናል። ቡና ሲቆላ ጥሩ ላይ ነው ጥሩ

ጊዮን በል እስኪ። የአባትህን ብቻ ነው የሚያውቅ። ጊዮን በል እስኪ አ የአባትህን ስም ያውቃል። ቤተሰብ የአባት ስም ያውቃል። ማርያም በል እስኪ እና

ግን ካለ በኋላ ምንድን ነው ዘይትና ሽንኩርት፣ በኋላ በርበሬያችንን እንጨምራለን። ከበርበሬ በኋላ ያዘጋጀ ነው ሽንኩርት አለን እና እኔ ነጭ ሽንኩርት በፊት ስሰራ ከቁሌቱ ጋር አሁን ነው እና እንጨምራለን

እንትን አምጣልኝ። እስኪ ውሃ ና ውሃ ና ውሃ እናምጣ ጓደኛዬ። እሺ። እና መጀመሪያ ለምን አሁን መጀመሪያ

ሽንኩርት ላይ ስጨምሩ፣ ማርያም በጣም አሪፍ እንካ። እንደዚያ ሽንኩርት ከላይ ተጠቀሙሽ። እሺ፣ ያው ብዙ ጊዜ የተለመደው አብሮ ቁሌት ጋር መጨመር ነው። እኔም እንደዚያ ነበር የመሰረው። ምናምን አስተማሪያለች እንዳትልኝ፣ በራስህ እና ቤተሰብ ፍርፍራችን ይሄ ይመስለዋል ስጋችን <laughs> <laughs>

ምንም ሰላም ቤተሰቦቻችን፣ እዚህ ጋር እንግዲህ

የአረባክ ብዛዋታላ ንጋራቸው እንዴት ነው? አንደኛንም እና ሰላጣ እዚህ ጋር አለ፣ ደስ ይላል። በነገራችን ላይ በሰላጣ ፍርፍር፣ ያው እዚህ ጋር ቡና ስንጠጣ ደግሞ አሳያችኋለሁ። ቡና እዛ ጋር ተጥዷል። መብራት መጥቶልኛል። ገና እኔ የመጣው እና እንብላ፣ ቤተሰቦቻችን እንብላ፣ እንብላ። እሺ ቤተሰብ ሰላም በላቸው፣ ጮክ ብለህ እዚህ ስለሆነ ያዝልኝ፣ ያዝልኝ። እንግዲህ አባ መጥቷል፣ ቡናውም እንደምታየው ወጥቷል። በስንት ጥበቃ እንደመጣ ገና

በጣም ቆይቶ ነው የመጣው ይታያል ሰንበት ነው ጠዋት ሄደን ነበር አዱነ ያን ያንኳ ሰርችላቸዋለሁ ቪዲዮ ስንሄድ ባልቀርጽም ግን አዶኒና እኔ ቤተክርስቲያን ሄደናል አልኳቸው ባለቤቴ ደግሞ የታክሲ ስራ ስለነበረ ሰንበት ስለሆነ ስራ ያለው ዋቸዋል አልኳቸው ልክ ነኝ አይደል ድምቀት ነው የአረብ ልጅ ምን ያህል እንደሚረብሽ እነሱ ይመስከሩ። ወሎ መድን ወሎ በዱአ ነው አለ። ወሎ በጸሎት ነው፣ ወሎ በዱአ ነው። ወሎ ነገ ነው በዱላ ነው ይባላል። እንደዛ አይነት ነገር አለ። እጣኑ ይታያቸዋል። በርታ በርታ ይጥስላችሁ።

እና ቤተሰቦቼ የሆነ ቀን እንደዚህ አባና ጀባሽ ባባ የምን ጀባ ነው ክርስቲያን አይደለሽ ምናምን ብላችኛል ጀባ ማለት ባህል እንጂ እምነት ሃይማኖት አይደለም እንድታቁ ወለየው ታውቃላችሁ በወሎ ክርስቲያኑም ሙስሊሙም ቡና ሲቀዳ ቃሃ ጀባ ይላል ይሄኛው ደግሞ በረካውን ይመርቃል እኔ አባና ያስለመርኩት እኔ በነገራችን ላይ አሁን የዶሮ አይኔ መሰለ ቡና ሊቀዳ ነው ኮምፎርት ይነሳዋል። ተው እንዳታወልቅበት ባባዬ፣ ተው እንጂ። እናውድ ቤተሰቦች የዛሬ ውሏችን ይሄን ይመስል ነበር። እንግዲህ እንጠጣ ቡናችንን በሌላ ቪዲዮ ማያ እንኳን አንደኛ ላይ ትላላ። ለራሴ ልመስግር እንጂ አይ በላቸው እንዳይደብራቸው? ቤተሰቦች ስለምታበራታቱ እናመሰግናል። የትላንት ቪዲዮ ደግሞ ሁለተኛ አዶኒ እንደ አይነት ፕራንካት አድርጉት አታድርጉት ብላችሁና ላናደርገውም። እሺ እና ቡና እንጠጣ። መልካም ምሽት እንወዳችኋለን። ሰብስክራይብ፣ ሼር፣ ኮሜንት በማድረግ ከጎናችን ሆኑ። ስለነበረን ቆይታ እያመሰገን በዚሁ እንሰናበታለን ማለት ነው እንዳያስደፋ